በዛሬው ዕለት ፌዴራል ፖሊስ ኮሚሽን በኩል ይህ መግለጫ መስጠት ያስፈለገው እንደሚታወቀው ከባለፈው ሚያዚያ ወር 2008 ዓመተ ምህረት ጀምሮ የፌዴራል ጠቅላይ አቃቢ ሕግን እንደገና ለማደራጀት በወጣው አዋጅ መሰረት የተወሰኑ ስራዎች ወደ ፌዴራል ፖሊስ ኮሚሽን ወደ ኢፌዴሪ ፌዴራል ፖሊስ ኮሚሽን መምጣታቸው ይታወቃል። እነዚህም ስራዎች በስነ ምግባርና ጸረ ሙስና ኮሚሽን፣ በገቢዎችና ጉምሮክ ባለስልጣን እንዲሁም በሸማቾች ጥበቃ ባለስልጣን በኩል ይሰሩ የነበሩ የወንጀል ምርመራ ስራዎች ወደ ኢፌዴሪ ፌዴራል ፖሊስ ኮሚሽን እንዲጠቃልሉ የተደረጉ መሆኑ የሚታወቅ ነው። ይህን አስመልክቶ በኢፌዴሪ ፌዴራል ፖሊስ ኮሚሽን እንደዚሁም በመንግስት የተለያዩ ስራዎች እየተሰሩ ይገኛሉ። ከዚህ የመንግስት ውሳኔ በኋላም የፌዴሪ ፌዴራል ፖሊስ ኮሚሽን እነዚህን አዳዲስ ስራዎች ከተረከበ በኋላ ስራዎችን በአግባቡ ለማከናወን የሚያስችለው አዳዲስ ጥናቶችን፣ የአጭር ጊዜ ጥናቶችን በማካሄድ እቅድ በማውጣትና አደረጃጀቶችን በማስተካከል እንዲሁም አመራርና ባለሙያዎችን በመመደብ የተሰጠውን ኃላፊነት ለመወጣት በመስራት ላይ ይገኛል። እነዚህ ስራዎች በኢፌዴሪ ፌዴራል ፖሊስ ኮሚሽን ከመጡ ጊዜ ጀምሮ በወንጀል ምርመራ ቢሮ በኩል በተለይ ደግሞ ከባድ የሚባሉ የሙስና ወንጀሎች በመንግስትና በሕዝብ ላይ የሚያስከትሉት ተጽዕኖም ከባድ እንደመሆኑ መጠን እንደ ክብደታቸው በኤፌድሪ ፌዴራል ፖሊስ ኮሚሽን የወንጀል ምርመራ ቢሮ እንዲታዩ በመደረግ ላይ ይገኛል። ከዚህ ባሻገርም በይዘታቸው ትንሽ መለስተኛና ቀላል የሚባሉ የተለያዩ ሙስና ወንጀሎች በአዲስ አበባ ፖሊስ ኮሚሽንና በድሬዳዋ ፖሊስ ኮሚሽን በአዲስ አበባ ከተማ አስተዳደርና ድሬዳዋ አስተዳደር ፖሊስ ኮሚሽኖች ውክልና ተሰጥቶ እንዲታዩ በመደረግ ላይ ይገኛል። የአዲስ አበባና ድሬዳዋ አስተዳደር ፖሊስ ኮሚሽኖች ውክልና የተሰጠበት ምክንያት ያው ሁለቱም ፖሊስ ኮሚሽኖች በኦፕሬሽናል ስራዎች ተጠሪነታቸው ለኤፌድሪ ፌዴራል ፖሊስ ኮሚሽን እንደሆነ ይታወቃል። በዚህም መሰረት መለስተኛና አነስተኛ የሙስና ወንጀሎች እንዲያጣሩ ውክልና ተሰጥቷቸው በመስራት ላይ ይገኛሉ ማለት ነው። ከባለፈው አመት ጀምሮ ወደ ፌዴራል ፖሊስ ኮሚሽን የመጣውና ፌዴራል ፖሊስ ኮሚሽን ወንጀል ምርመራ ቢሮ እንዲሁም በአዲስ አበባና በድሬዳዋ ፖሊስ ኮሚሽኖች እየተሰራ የሚገኘው የጸረ ሙስና ምርመራ ስራም ከፍተኛ የሆነ ውጤት እየተገኘበት እንደሆነ ለመግለጽ ፈልጋለሁ። ከዚህ ባሻገር የጸረ ሙስና ወንጀሎች ምርመራ ስራ ወደ ኢፌድሪ እንዲመጣ ከተደረገ በኋላ ባለፉት ጥቂት ወራት ከህዝብ እንዲሁም መንግስታዊና መንግስታዊ ካልሆኑ ተቋማትና ድርጅቶች በርካታ የሙስና ጥቆማዎች እየመጡ ቆይተዋል። እነዚህ ጥቆማዎች የሚጣሩበት እና የህግ በላይነት የሚረጋገጥበት ወደ የሚመለከተው የምርመራ ስራ እየተገባ ከምርመራ በኋላም ወደ ጠቅላይ አቃቢ ህግና ወደ ፍርድ ቤት እንዲተላለፉ የሚደረግበት የህግ ስርዓት ተከትለን በመስራት ምርመራዎቹ በህግ እንዲታዩ እየተደረገ ያለበት ሁኔታ አለ። ይህ ስራም ቅድም ለመግለጽ እንደመኮርኩት በውጤት እንዲሰራ የሚያስችል የሚመራበት አደረጃጀት ተፈጥሮና እቅድ ወጥቶ በመሰራት ላይ ነው የሚገኘው። እንደዚሁም ህዝቡ መንግስታውም ሆኑ መንግስታዊ ያልሆኑ ተቋማት ድርጅቶች፣ ሰራተኞችና ማንኛውም ዜጋ የሚያስተላልፈውን የጸረ ሙስና ወይም ደግሞ የሙስና ጥቆማ ለመቀበል የሚያስችል አሰራርም ዘርግተን በመስራት ላይ እንገኛለን። የጸረ ሙስና ትግሉ በህግ አስከባሪ አካላት ጥረት ብቻ የሚፈለገውን ውጤት ሊያስገኝ አይችልም። ስለሆነም የጸረ ሙስና ትግሉ የተሟላ ውጤት ሊያስገኝ የሚችለው የተሟላ የህዝብ ተሳትፎና ድጋፍ ሲታከልበት ነውና የፌዴራል ፖሊስ ኮሚሽንም ይህኛውን የህዝብ ተሳትፎ በተገቢ ሁኔታ ለማግኘት የሚያስችለውን የአሰራር ስርአቶችን ዘርግቶ መረጃዎችና ጥቆማዎች በመቀበል ላይ ነው የሚገኘው። ስለዚህ ህዝቡ በማንኛውም ሁኔታ የሚያውቀውን የሚያየውን፣ የሙስና ወንጀል ለፌዴራል ፖሊስ ኮሚሽን እንዲጠቁም ነው ጥሪ የምናስተላልፈው። ከጸረ ሙስና ኮሚሽን ቀደም ብለው በጸረ ሙስና ኮሚሽን ወደ ፌዴራል ፖሊስ ከመምጣቱ የምርመራ ስራ ወደ ፌዴራል ፖሊስ ኮሚሽን ከመምጣቱ በፊት በጸረ ሙስና ኮሚሽን በኩል ተይዘው ከነበሩ በርካታ የሙስና መዝገቦች ወይም ደግሞ ምርመራ መዝገቦች ውስጥ ከ152 በላይ የሚሆኑ መዝገቦች በተገቢ ሁኔታ ተጣርተው ለሚመለከተው የፍርድ ቤት ተልኳል። ከዚህም ባሻገር የጸረ ሙስና የምርመራ ስራው ወደ ኢፌዴሪ ፌዴራል ፖሊስ ኮሚሽን ከመጣበት ጊዜ አንስቶ ፌዴራል ፖሊስ ከ260 በላይ የሙስና ጥቆማዎችን ተቀብሏል። እነዚህ ከ260 በላይ የሙስና ጥቆማዎች በተለመደው የሕግ አካሄድ ጥቆማዎቹ እንዲጣሩና በምርመራ እንዲታዩ በማድረግ ተጨባጭ ማስረጃ የተገኘባቸውን ወደ አቃቤ ሕግና ወደ ፍርድ ቤት እንዲሄዱ እየተደረገ ያለበት ሁኔታ አለ። ሌሎች በምርመራ ሂደት ያሉ ኬዞችም አሉ። እነዚህ በምርመራ ሂደት ላይ የሚገኙ ኬዞች በየትኞቹ ኤሪያዎች ናቸው የሚል ለማስቀመጥ ያህል ብዙዎቹ ከመንግስት እቃና ግዢ አገልግሎት ጋር የተያዙ ሙስናዎች ናቸው። ሌሎች ከቤቶች ልማት፣ ከመሬት ልማት እንደዚሁም ከታክስና ቀረጥ፣ ከገቢዎች እና ከባንክ ስራዎች፣ ከሼር ካምፓኒዎች ጋር የተያዙ የሙስና ጥቆማዎች አሉ። ከነዚህ ከሁለት መቶ ስልሳ በላይ አጠቃላይ ጥቆማዎች ከአንድ መቶ ሰላሳ በላይ ተጠርጣሪዎች በቁጥጥር ስር ውለው ምርመራቸው በመጣራት ላይ የሚገኝበት ሁኔታ ነው ያለው። ከነዚህ ውስጥም በቁጥጥር ስር ከዋሉት ከአንድ መቶ ሰላሳ በላይ የሙስና ተጠርጣሪዎች አስራ ሶስት የሚሆኑት ላይ የሀብትና የንብረት እገዳ ተደርጓል። በዚህም መሰረት እገዳ ከተደረገባቸው በሙስና የተጠረጠሩ ሀብቶች መካከል ስምንት ትላልቅ ሼር ካምፓኒዎች፣ አራት ህንፃዎች፣ አርባ ዘጠኝ ተሽከርካሪዎች፣ ሀያ ሁለት መኖሪያ ቤቶች፣ ሁለት ፋብሪካዎችና ሌሎችም በጥሬ ገንዘብ ጭምር እገዳ ተደርጎባቸው ምርመራቸው በመጣራት ላይ ይገኛል ማለት ነው። ከእነዚህ ከተያዙት አንድ መቶ ሰላሳ በላይ ተጠርጣሪዎች ውስጥ የመንግስት አመራሮች፣ ባለሙያዎችና ሰራተኞች የሚገኙባቸው ተጠርጣሪዎች ናቸው ማለት ነው። በቀጣይ መንግስታችን ከያዘው የጥልቅ ተሃድሶ ሂደት የሚመነጭና የሚያያዝ ቀጣይነት ያለው የጸረ ሙስና ትግል በማድረግ የህግ የበላይነትን ለማረጋገጥ በሚደረገው ጥረት ህዝቡ ከፌዴራል ፖሊስ ጎን እና ክልሎች የህግ አስከባሪ አካላት ጎን ተሰልፎ ትግሉ ተጠናክሮ የሚቀጥልበት ሁኔታ ይኖራል ማለት ነው። ከዚህ አንጻር ኮሚሽኑ ከፍተኛ ርብር በማድረግ ላይ ነው የሚገኘው። እንደዚሁም ቅድም ለማስቀመጥ እንደሞከርኩት በአዲስ አበባ ፖሊስ ኮሚሽንና በድሬዳዋ ፖሊስ ኮሚሽን በውክልና የሚሰሩ የሙስና ምርመራ ስራዎች አሉ። ከነዚህም ባለፉት ጊዜያት ከተገለጹት በተጨማሪ ከ120 በላይ ተጠርጣሪዎች በአዲስ አበባ ፖሊስ ኮሚሽን በኩል በቁጥጥር ስር ውለው ጉዳያቸው በመጣራት ላይ ነው የሚገኘው።